የተለያዩ ዝግጅቶችን እያዘጋጀ እንዲሁም ደግሞ ኦንላይን ላይ ተማሪዎቹን እየተቀበለ እያስተማር ይገኛል። መማር የምትፈልጉ ከዚሁ ከዩቲዩብ ላይ ወይም ከባዮ ላይ ባስቀመጥ ነው ስልካችን በቴሌግራም በዋትሳፕ እየደወላችሁ መማር ትችላላችሁ። በዛሬው ዝግጅታችን ደግሞ የአማርኛ ፊደላትን እንዴት ቅጽላቸውን እና ቅርጻቸውን እንደምታውቁ በተከታታይ ስናቀርብላችሁ ቆይተናል። እንግዲህ እነዚህ ቅርጻቸው እየተቀያየሩ የተለያየ ድምፅ እያወጡ የተለያየ ጽሑፍ ለመጽሐፍ እንደሚያገለግሉ ስናሳያችሁ ቆይተናል። እንግዲህ በዋናነት በአማርኛ ፊደላት ውስጥ የእያንዳንዱ ፊደል ሰባት ሰባት ቤተሰቦች አሉት። እነዚህ ሰባት ቤተሰቦች ከአንደኛ ፊደሉ በተለያየ ቦታ ወይም በተለያየ ጎኑ ላይ የተለያዩ ቅጽሮችን በመቀጸል የተለያየ ድምፅ እንደሚያወጣ ስናሳያችሁ ነበር። በዚያ መሰረት ዛሬ በአንደኛ ፊደላት ብቻ በአማርኛ የአንደኛ ፊደላት ወይም ለምሳሌ ሀ ሰባት ቤተሰቦች አሉት። ለቤል ሰባት ቤተሰቦች አሉት። ቀም ሌላ ሰባት ቤተሰቦች አሉት። እነዚህ እያንዳንዳቸውን ሰባት ሰባት ቤተሰቦች መሰረትን ስናሳያችሁ ነበር። በዋናነት እንግዲህ እነዚህን ሰባት ቤተሰቦች የተለያየ ቦታ ላይ ቀጸል በመቀጠል ቅርጻቸውን ለማወቅ የመጀመሪያው እና ዋነኛው ነገር የሚሆነው የአማርኛ የመጀመሪያ ፊደላትን ማወቅ ነው። ሀን ካወቃችሁ ሁን ወይም ለን ካወቃችሁ ሉ ወይም ቀን መን ሌሎቹን ፊደሎች ካወቃችሁ ሙ ወይም ሁለተኛ ሁለተኛ ፊደላቸውን ለማወቅ በጎናቸው በኩል አግድም አግድም መስመር መቀጠል መሆኑን፣ እንዲሁም ደግሞ ሶስተኛ ፊደላቸው ሊሂ ምናምን እና ሌሎቹንም ሶስተኛ ፊደሎቹ ደግሞ ከእግራቸው ላይ ጠመም ጠመም እያደረጋችሁ፣ አራተኛ ፊደሎች በእግራ በኩል ያለውን በእግራ ሳይድ በኩል ያለውን እያሳጠራችሁ፣ አምስተኛ ቀለበት እያልን ስናሳያችሁ ነበር። ስለዚህ እነዚያን አንደኛ፣ ሁለተኛ፣ ሶስተኛ ፊደላትን ለመለየት የመጀመሪያ የአማርኛ ፊደላትን መለየት ግዴታ ስለሆነ ለእሱ ይጠቅማችኋል ብለን ያሰብነውን በመጀመሪያ የአማርኛ ፊደላት ቃላት ምስረታ ይዘንላችሁ መጠናል። ቤተሰብ ያልሆናችሁ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ፣ ላይክ ሸር አድርጉ። እሺ በአንደኛ የፊደላት ቤተሰቦች ቃል ምስረታ ይላል እንግዲህ ሀ ገ ር። እንደምታዩት ሀም የአማርኛ የመጀመሪያ ፊደል ናት። ገም እንደዚሁ የመጀመሪያው ፊደል ናት። ከዚያ ር ስድስተኛዋን ያመጣ ነው ሀገር ሀገር። ይችም ሀ የመጀመሪያ ፊደል ናት። ሀመር ሃ ትባላለች እዛ ይቺ ደግሞ ገ የመጀመሪያ ፊደል ናት። ር ሀገር። ሀ ረ ር። ስለዚህ እናንተ በዚህኛው ሀ በዚህኛው ሀ በዚህኛው ሀ በተለያየ ሀ የተመሳሳይ ቃላትን ብትመሰርቱ፣ ሶስት የአማርኛ ሀ ቤተሰቦች አሉ። የሶስቱም ፊደ ፊደሎች የተለያየ ቅርጽ አላቸው፤ ተመሳሳይ ድምፅ አላቸው። እነሱን ለማሳየት አስበን ነው። ሀገር ሀገር የሚል ሶስቱም ይህም ሀገር ይላል። ይህም ሀገር ይላል። ይህም ሀገር ይላል። እንደምታዩት፣ ይችም ሀናት ይችም ሀናት ይችም ሀናት። እነዚህ ሶስት ውሃዎች ሶስት የተለያየ ቤተሰቦች አሏቸው። በቅርጽ ይለያያሉ፣ በድምጽ ግን ተመሳሳይ ናቸው። ሌላው ይህኛው ሀሰት ይላለ ው ሀሰት ይችም ሀናት እንግዲህ ከዚያ ለቀ ው ለቀመ ለቀመ ለቀመ የው ለም የመጀመሪያ ፊደል ነው። ቀም የመጀመሪያ ፊደል ነው። መም የመጀመሪያ ፊደል ነው። እነዚህን የመጀመሪያ ፊደል ካወቃችሁ ሁለተኛዎቹን ፊደሎች ሉቁሙ ለማለት በጎን በጎናቸው አግድም አግድም መስመር በመመስረት ሶስተኛዎቹን ግራቸውን ጠመም ጠመም በማድረግ ወደዚህ ወደዚህ፣ አራተኛ ፊደሎቹን ደግሞ እንደዚሁ የለን በዚህ በኩል ያለውን ግሯን በማሳጠር ይሄ ወደዚህ ወደዚህ ጠመም ጠመም በማድረግ አምስተኛ ፊደሎች ሲሆኑ እግራቸውን ቀለበት ቀለበት በማድረግ እያልን ነግረናቸዋል። በዚያ መሰረት አንደኛ ፊደሎቹን በትክክል ተከታትላችሁ እየጻፋችሁ ተለማመዱ። ሁለተኛ፣ ሦስተኛ፣ እና አራተኛ፣ አምስተኛ፣ ስድስተኛ ፊደሎቹን ለቤተሰቦቹን ለማወቅ አንደኛ ፊደሎቹን ካወቃችሁ ቀላል ስለሚሆን አንደኛ ፊደሎቹን በትክክል ለማወቅ ይህን ቃል እስከ መጨረሻው ተከታተሉ። ለቀመ ለበጠ፣ ለበጠ ይኸው ለበጠ

ሰ ለ መሰለ መ ረ ቀ መረቀ መ ደ በ መደበ መ ተ ረ መተረ ይኸው የምታዩአቸው እነዚህ ሁሉ የመጀመሪያ ፊደላት ናቸው። እነዚህ የምታዩቸው ይኸው እያቸው አንድ በአንድ ይኸው ለ አለ ቀ አለ መ አለ። እነዚህ ሰባት ሰባት ቤተሰቦች አላቸው። ያ ማለት ለሉሊ ላሌ ልሎ ቀቁቂ ቃቄ ቅ ቆ መሙ ሚ ማ ም መሞ እየተባሉ ሰባት ሰባት ቤተሰቡ ከሆነ ነው የሚመጡት። እነዚህ የመጀመሪያ የመጀመሪያ ፊደሎች ናቸው። እነዚህን የመጀመሪያ ፊደሎች ከያዛችሁ በኋላ ሁለተኛና ሶስተኛዎቹን ደግሞ እንዴት መያዝ እንዳለባችሁ በሌላ ዝግጅት የምናሳያችሁ ይሆናል። ቀጣዩ በመጀመሪያ ፊደል የመሰረት ናቸው። ሰ ለ ጠ ነ፣ እዩዋቸው እቺ ሰ እቺ ለ እቺ ጠ እቺ ደግሞ ነ ትባላለች። በአንድ ላይ ሰለጠነ፣ ሰለጠነ። ይች ሰ ይች ደ ይቺ ደግሞ በ፣ በአንድ ላይ ሰደበ፣ ሰደበ። ይች ሰ ይች ረ ይች ቀ፣ ሰረቀ። በአንድ ላይ ስታነቡት ሰረቀ። ይች ሰ ይች ነ ይች ፈ፣ በአንድ ላይ ሰነፈ። ይቺ ደግሞ ያው ሰ፣ ከዚያ ይቺ ጠ ሰጠ ብላችሁ ታነባላችሁ። ሰ ለ መ በአንድ ላይ ሰለመ ብላችሁ ታነባላችሁ። ሰ መ ጠ በአንድ ላይ ሰመጠ ብላችሁ ማንበብ ትችላላችሁ። እዛ ሰቀለ ይው ሰቀለ። ረ ዘ መ ረዘመ። ረ ፈ ደ ይው ረ ረ ፈ ደ ረፈደ። ረ ጨ ረጨ። ረ ገ ፈ ረገፈ። ከዚያ ሸ ጠ ሸ ጠ ፈጠን ብላችሁ ሸጠ። ሸ ለ መ በአንድ ላይ ሸለመ። ሸ ፈ ነ ፈጠን ብላችሁ ሸፈነ። ሸ ሸ ሁለት ይኸው ሁለቱም ሸሸ ናቸው። ሸሸ ሸሸ ቀ ነ ሰ ይኸው ቀ ነ ሰ ቀነሰ ቀ ደ መ በተምላችሁ ቀደመ ቀ ረ በ በተምላችሁ ቀረበ ቀ ለ ጠ አዛ ቀለጠ ሌላው ይሄው በ ለ ጠ፣ ይሄው በ ለ ጠ ብላችሁ ስታነቡት በለጠ። በ ተ ነ፣ ከዛ በተነ። በ ደ ለ፣ በደለ። በሰለ በሰለ። ተሰጠ ተሰጠ። ተ ተቀበለ ተቀበለ ተሸነፈ ተሸነፈ ተመረቀ ተመረቀ ቸ በ ቸ በ ቸበቸበ ቸ ከ ለቸከለ ቸ ገ ረ ቸገረ ቸ ለ ሰ ቸለሰ የ ተ በ ደ ለ የተበደለ የ ተ ሰ ጠ የተሰጠ የ ተ ረ ገ መ የተረገመ የ ተ መ ረ ቀ የተመረቀ ነ ገ ረ ነገረ ነ ጠ ቀ ነጠቀ ነ ፈ ገ ነፈገ ነ ረ ተ ነረተ። እንግዲህ እነዚህ የምታዩአቸው ሁሎችም የመጀመሪያ ፊደላት ናቸው። የአማርኛ በአማርኛ ፊደላት ውስጥ ሰላሳ አራት የፊደላት ቤተሰቦች አሉ። እነዚህ ሰላሳ አራቱ ፊደላት የየራሳቸው ሰባት ሰባት ቤተሰቦች አሉ። እዚህ ላይ የምታዩዋቸው እያንዳንዳቸው ሰባት ሰባት ቤተሰቦች አሏቸው። ስለዚህ ቢያንስ እነዚህን በትክክል ከተከታተላችሁ የመጀመሪያ ፊደላትን ታውቃላችሁ። ከዛ ሁለተኛ ፊደላትን ለማወቅ ደግሞ ከጎናቸው ላይ አግድም መስመር እያሰማራችሁ መከታተል ነው። ከቀጣዩ ይሄው አ ኘ ከ አኘከ አ ገ ኜ አገኘ አ ደ ገ አደገ አ ሰ በ አሰበ እንግዲህ፣ በአማርኛ ፊደላት ውስጥ ሁለት አዎች አሉ። ይቺ ዜሮዋ እና ይቺ። ስለዚህ ከዚህ ጋር ወይ ዜሮዋን ወይ ይሄኛውን ከሁለት አንዱን አ እየተጠቀማችሁ ብጽፉ ትክክል ይሆናል ማለት ነው። ለዚያ ነው እዚህ ጋር አገኘ፣ አኘከ በሁለቱም በተለያዩ ፊደላት መጻፍ ትችላላችሁ። ከ ደ ነ ከደነ ከ በ ረ ከበረ ከ

ዘ ፈ ነ ዘፈነ ዘ ቀ ጠ ዘቀጠ ደ ረ ሰ ደረሰ ደ ከ መ ደከመ ደ ፈ ነ ደፈነ ደ በ ደ በ ደበደበ ገ መ ገ መ ገመገመ ገረፈ ገረፈ ገመተ ገመተ ገደለ ገደለ ጠለፈ ጠለፈ ጠበቀ ጠበቀ ጠቀመ ጠቀመ ጠቀሰ ጠቀሰ ጨበጠ ጨበጠ ጨ መ ቀ ጨመቀ ጨ ረ ሰ ጨረሰ ጨ ከ ነ ጨከነ ጰ በ ሰ ጰበሰ ጸ ደ ቀ ጸደቀ ጸ ረ ጸረ ጸ በ ለ ጸበለ ፈ ለ ገ ፈለገ ፈ ቀ ደ ፈቀደ ፈ ረ ጠ ፈረጠ ፈ ለ ቀ ፈለቀ። እንግዲህ ከዚህ የምታዩአቸው ሁሎቹም የአንደኛ ፊደሎች ናቸው። እነዚህን የአንደኛ ፊደሎች እየደጋገማችሁ ቃላትን እየጻፋችሁ በትክክል ከያዛችሁ በኋላ ከዛ ቀጥሎ ያለውን ሌሎቹን ያው የምትይዙበት ዘዴ ስላለ በዛኛው ዘዴ መያዝ ትችላላችሁ። ማለትም ሁለተኛ ፊደላትን ከጎናቸው ላይ ቅጥል፣ ሶስተኛ እግራቸውን ሸፈፍና፣ አምስተኛ ቀለበት እያደረጋችሁ መያዝ ስለምትችሉ እነዚህን ቪዲዮን በደመደጋገም እያያችሁ እየጻፋችሁ ተለማመዱ። የዛሬ ዝግጅታችን ከዚህ ላይ እያበቃል። በቀጣይ ዝግጅት እስከምንገናኝ ሰላም ሆኑ። መማር የምትፈልጉ ባስቀምጥ ነው ስልካችን እየደወላችሁ አናግሩን፣ መማር ትችላላችሁ።